እሽ፣ ጃኒ በመጀመሪያ ስለውሉሽ እጅግ በጣም ደስተኛ ነኝ። እና የምትወጁ ገብርኤል ስራሽን ባርክልሽ፣ ቤተሰቦችን ባርክልሽ የሰው የብር የጤና ሀብታም ያደርግሽ ግብሬ ሀሳብሽ ሁሉ

ከኃጢአት በቀር ሁሉንም የልቦናሽን እግዚአብሔር ሊፈጽምልሽ ገብርኤል ሊጠብቅሽ፣ ወጁ አሁንም ልብሽ ንጹህ ነው። ወደፊትም እኔ እንጃ ሁሉም ሰው ልቧን ቢያውቅላት እንድታቁት ሁሉም ሰው የሚወዳት የማስበው ለላ ል እታትሰ ይወቅልሽ የዋህነትሽን ይጠብቅሽ። ቀጣይ አመት ደግሞ ከዚህ በላይ እንድናከብር እድሜ ይስጠን፣ ጤና እድሜ ይገንዘብ ሁሉንም ነገር።

ሁሉም ሰው የዋህ ነው ይላል፣ ባንድ አይነት ቃል ይገልጻል ሁሉም ላይ። ያው መናገር ካለብኝ ረጅም እንዳልናገር እንጂ በአቀብ ገና ስትጀምሪ ነው ቲክቶክ የምንተዋውቀው አይደል? ገና ልትጀምሪ ስትይ እና እዚህ መድረስሽ በጣም ነው የሚያስገርመኝ፣ የሚያስደንቅ እና ጥንካሬሽ። ሁልጊዜ ላይቭ እየገባሽ እንደዚህ በቃ ሰውን ኢንተርቴይን ማድረግ ራሱ ይፈልጋል እና ጠንካራ ነሽ፣ ጎበዝ ነሽ። ከዚህ በላይ በውስጥ አይ ላቭ ዩ ሶ ማች ያለሁን ብቻ እድሜ ጤና ይስጥሽ። መድሃኒዓለም የምትወጂው ገብሬ የሚጠብቅሽ ጎበዙኝ፣ ጠንክሪ። ከዚህ የተሻለ ትልቅ ደረጃ አይሊዛ ሃይ ጃኒ፣ እንኳን ተወለድሽ። ፈጣሪ ያሰብሽውን ነገር በሙሉ ያሳካልሽ። ፈጣሪ ልብሽን አይቀይረው። በጣም ጥሩ ሰው ነው፣ ማርያም

ቲክ ማለት ነው። በጣም እንወድሽ። እንኳን ተወለድሽ። ቀዲ ዘመናችን የደስታ የፍቅር እና የአንድነት ያድርግልሽ። በጣም እንወድሽ እቴ ገና ከስት

በቃ ስኬታማ ትሆኛለሽ። በእርግጠኝነት ትልቁ አስትሪመር ኢትዮጵያ ውስጥ የራስሽ ቢዝነሶች ይኖርሻል። ማልታ ማልታ ቢሊየን ቢሊየን ቢዝነስ ኢንተርናሽናል ትሆኛለሽ። በእርግጠኝነት የራስሽ ብራንድ ይኖርሻል። በጣም ትልቅ ኦሬንጅ ብራንድ ነሽ አንቺ። ትልቅ ነገር ይኖርሻል። ትልቅ ደረጃ ትደርሻለሽ። ለመጀመሪያ ጊዜ ከሴቶች ላምብርጊኒ የምታስመጣት እሷ ትሆናለች። ላምበርዲ ፖሽ ጂዋገን አባቱ እንደምታገኝ እርግጠኛ ሴት ነች። እኔም ይታየኛል። ከ3 በኋላ አያት አለው ጃኒን እና